ብሔራዊ ባንክ በውጭ ሀገር ከሚገኙ ሀዋላ አስተላላፊ ድርጅቶችና ከንግድ ባንኮች ጋር ባደረገ ውይይት ለአስተላላፊ ድርጅቶቹ መደረግ ስለሚገባቸው ድጋፎች ሀሳቦች ተነስተዋል። የሀዋላ አስተላላፊዎቹ የአጭር ጊዜ ትርፍን ሳይሆን የረጅም ጊዜ የቢዝነስ እይታ እንዲኖራቸውም በውይይቱ ከተነሱት መካከል ነው። ግሬተር ዲሲ አካባቢ ያሉ የሀዋላ አስተላላፊ ድርጅቶች ጋር የባንክ ማህበር አማራሮችን ጨምረን ሰፊ ውይይት አድርገናል። የውይይታችን ትኩረት የነበረው ህጋዊ በሆነ መንገድ መስራት እየፈለጉ ተገቢውን ድጋፍ ያላገኙ ተቋማትን እንዴት እንደግፍ የሚል ነው። የሚያነሷቸው ጉዳዮች አሉ። ከባንኮቹ ጋር ለመስራት የሲስተም ኢንተግሬሽን ጉዳይ፣ የማበረታቻ ጉዳዮች ያነሷቸው ጉዳዮች አሉ። እነዚህን በደንብ ለቅመን ይዘን የባንክ አመራሮችም ብሔራዊ ባንክም አስፈላጊውን ድጋፍ ሁሉ እንደሚያደርግ አረጋግጠን ላቸዋል። ትኩረታችን በርካታ የገንዘብ አስተላላፊ ተቋማት ህጋዊ በሆነ መንገድ ሰርተው ዘላቂነት ያለው ቢዝነስ ውስጥ እንዲቆዩ ነው። የመከርናቸውም ይህንን ነው። በህገ ወጥ የሀዋላ ማስተላለፍ ስራ ላይ የተሰማሩ መኖራቸውን ተገንዝበናል ያሉት የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ለእነዚህም አካላት የመጨረሻ ማሳሰቢያ ሰጥተዋል። ብሔራዊ ባንክ ሰፊ ዝግጅት አድርጓል። ከጸጥታ ተቋማት ጋር በመነጋገር የብሔራዊ ባንክ ህግ የታክሳስጣኑን ህግ አጣክሰን በተለይ የቴሮሪዝም ፋይናንሲንግ ወይም መኒ ላውንደሪንግ የምንለው ላይ የተሰማሩ የተወሰኑ የገንዘብ አሰላለፊ ተቋማት እንዳሉ ደርሰንበታል። እዚህ ላይ በጣም የተናበበ የተቀናጀ ሰፊ እርምጃ ለመውሰድ እንያሰብ ነው ይህንን አስቀድመን በግልጽ ነግረናቸዋል እዚህ ላይ የተሰማሩ ሀዋላ አስተላላፊዎች ይህ የመጨረሻ ማሳሰብ መሆኑን አውቀው ጥንቃቄ እንዲያደርጉ አበክሬ ማሳሰብ ፈልጋለሁ። በህገ ወጥ የሀዋላ ማስተላለፍ ስራ ላይ የተሰማሩ ላኪና ተቀባዮችን ጨምሮ በትብብር የሚሰሩ የንግድ ተቋማትም ተለይተዋል። በመሆኑም የማያዳግም እርምጃ ስለሚወሰድ እነዚህ አካላት ከድርጊታቸው እንዲቆጠቡ ነው ዶክተር እዮብ ያሳሰቡት። የብሔራዊ ባንክ የኢትዮጵያ መንግስት ማንኛውንም እርምጃ ከመውሰድ የሚቆጠብ አይሆንም። አካውንት በመዝጋት ብቻ የሚመልስ ነገር እንዳልሆነም በግልጽ ማንሳት ትፈልጋለሁ። ተቀባዮቹንም ያካተተ ላኪዎቹንም ያካተተ ሰፊ የማጥራት ስራ ሰርተናል። ወደ ተቀናጀ እርምጃ እየገባን ነው። ስለዚህ ገንዘብ በእነዚህ ህገ ወጥ ተቋማት በኩል የሚልኩ ዜጎቻችንም ከዚህ እንዲቆጠቡ ማሳሰብ እፈልጋለሁ። እንደ ሀገር ከፍተኛ የውጭ ምንዛሬ አቅርቦት መኖሩን ያነሱት ዶክተር ኢዮብ ይህም ለባንኮችና ለሀዋላ አስተላላፊዎች መብራራቱን አንስተዋል። ከህጋዊ መንገድ ውጭ ያለን መንገድ ለሚጠቀሙት ግን መንግስት ድርጊቱን ያስቆማል፤ የብሔራዊ ባንክ ገዢ ማሳሰቢያ ነው። አስፈላጊውን ድጋፍ እናደርጋለን። ነገር ግን በህጋዊ መንገድ አልሰራም ከህግ ውጭ ይሄዳለው የሚለው በተመለከተ በእጃችን ያለውን ማንኛውንም አቅም ተጠቅመን ይህንን የምናስቆም ነው የሚሆነው። ስለዚህ በዚህ ስራ የተሰማሩ በሙሉ እንድታቀቡ ማሳሰብ እፈልጋለሁ።